የሰው መሳቂያዎች ሁሌ የሰው መሳቂያ እንደሆናችሁ፣ ምንም ታሪክ የላችሁም፣ ታሪክ የላችሁም። የጂጂ ኪያ ልጅ ሳምሪ እንዲሁም ባለቤቷ ፋኒ ቤተሰባዊ ጉዳይን በተመለከተ በዩትዩብ ቻናላቸው በድጋሜ በሌላ ቪዲዮ መጥተዋል። በዚህ ቪዲዮም የተለያዩ ንግግሮችን ተናግረዋል። ይህ ቪዲዮም በተለያዩ ቦታዎች ተቆራርጠው በመሄድ እጅግ አነጋጋሪ እየሆነ መጥቷል። በተለይ ሳምሪ የተለያዩ ስድቦችና ትችቶችን በዚህ ቪዲዮ አማካኝነት እየደረሳት ይገኛል። ድሮስ ቢሆን የእናቷ ልጅ አይደለችው እያሏትም የሚናገሯት አልጠፉም። ጠቅለል ባለመልኩ ይህ ቤተሰብ እየገባበት ስላለው የሚዲያ ጦርነት ጠቅለል ባለመልኩ መልኩ የምንላችሁ መረጃዎች ይኖሩናል። በሌላ በኩል የሳምሪ አባት ዘመዶች ነን ያሉ ግለሰቦች ይህም ቤተሰብ የሚመለከት አንድ ምስጢራዊ ሁኔታንም ሹክ ብለዋል። እሱም በውስጥ የተላኩልን መረጃዎችንም እናሰማችኋለን። ሰላም ጤና ይስጥልን። ውድ የተከበራችሁ የቻናላችን ተከታዮች በያላችሁበት የዓለም ዳርቻ ሁሉ ሰላማችሁ ይብዛልኝ። ዛሬም አዳዲስ በሆኑ መረጃዎች ብቅ ብለናል። ለዚህ ቻናል አዲስ ከሆኑ ሰብስክራይብ እንዲያረጉን በትህትና እንጠይቃለን። ቀጥታ የሚዘንላችሁ ወደ መጣ ነው፣ ዝርዝር መረጃዎቻችን እናልፋለን ጂጂ ኪያ በተለያዩ ጊዜያቶች ላይ ልጇ ሳምሪ እንዲሁም ባለቤቷን ፋኒንና ቤተሰቦቹን በተለያዩ ንግግሮች ሚዲያ ላይ ስትዘልፋቸው ስትናገራቸው እየተመለከትን እንገኛለን። በተለይ ከሰሞኑ የከፈተችባቸው ዘመቻ ደግሞ እጅግ ፋኑኤልን አበሳጭቶ መጀመሪያ ጊዜ ለሳምሪ እናት ለጂጂ ኪያ የመልስ ምትን ሰጥቷል። ይኸውም ሳምሪና ፋኑኤል በራሳቸው የዩትዩብ ቻናል በሆነው አካውንታቸው ላይ ራሱ በግሉ መጥቶ ይህን መልእክቱን አስተላልፎ ነበር። እኔ ስሰደብ ልጆቼ ሲሰደቡ ባለቤቴ ሳምሪ ስትሰደብ እንዲሁም የቅርቤ ዘመዶችም ሲሰደቡ ሁሉን ነገር ትቼ ለፍቅር ዋጋ እየከፈልኩኝ ሁሉንም ዝም ብዬ ነበር። ማርም ሲበዛ ይመራል፣ ትዕግስትም ሲበዛ ያስጠላል። ከዚህ በኋላ ግን መታገስ አልችልም። ጉዳዩን ወደ ሕግ ወስጀዋለው። ይህ ነገር እንዲታወቅልኝም ጉዳዩን ወደ ሚዲያ አምጥቼ ለአንድና ለመጨረሻ ጊዜ ይህንን የመልስ ምቴ መናገር እፈልጋለሁ ብሎ በዝርዝር ስላሳለፈው ስለነበረበት እጅግ ሞራሉም ስለተጎዱበት የተለያዩ ጊዜያቶች ጭምር በማንሳት ለሳምሪና ጂጂ ኪያ የመልስ ምትን ሰጥቶ ነበር። በዚህ ቪዲዮ ብዙዎች ተገርመዋል፣ ብዙዎች ተደንቀዋል። በተለይ በኮሜንት ፋኒን እንዲህ ሲሉም ተመልክተናል። አንተ ፈጣሪ አምላክ የባረከ እጅግ ትግስተኛ የሆንክ ልጅ ነህ። እስካሁንም ታግሰሃል። ሌላው ቢሆን እስካሁን አይታገስም። አሁንም ቢሆን ጨዋነት በተሞላበት መልኩ ማ ማስጠንቀቂያ መስጠት እጅግ ያስከብርሃል ሲሉ ሰምተናል። ታዲያ ይህ የመልስ ምት ፋኒ ከሰጠ በኋላ በአንዳንድ ቦታዎች ይህንን ደግሞ በሌላ ነገር እየተተረጎሙ መረጃዎቹን ሲያሰራጩም የተመለከትናቸው ሰዎች ነበሩ። ፋኒ መልስ የሰጠው ብቻውን ነው። ይህ የሚያሳየው ከልጇ ሳምሪ ጋር ፋኒ ጥሩ ሁኔታ ላይ አይደለም። ለዛም ነው ሁሉን ነገር ተሸክሞ ሁሉን ነገር ችሎ ዛሬ ከሳምሪ ጋርም መደባበር ስላለ ነው ለብቻው በራሳቸው ዩቲውብ ቻናል ስለ እናቷ የተናገረው ሲሉ ተሰምቶ ነበር አንዳንዶች። ይህንን መረጃም በማስፋት ጭምር ሁለቱ ሆድና ጀርባ ሆነዋል። ሳምሪና ፋኒ ጥሩ ነገር ላይም አይደሉም፣ ሳይለያዩም አይቀሩም እየተባለ በተለያዩ ቦታዎች መረጃዎቹ ሲሰራጩ ቆይተዋል። ይህ በእንዲህ እንዳለ የሳምሪ እናት የሆነችው ጂጂክያ በተለቀቀው ቪዲዮ በተለይ የፋኑኤል መልስ ምትን በመመልከት የማይገቡ እጅግም ከባድ የሆኑ ንግግሮችን፣ መልእክቶችን አስተላልፋለች። በመልእክቷም እንዲህ ብላለች። ፋኒ ማለት እናንተ እንደምታውቁት የተባረከና ጥሩ ልጅ አይደለም። ልጄ ሳምሪ እርጉዝ ሆና እሷ መኝታ ቤት ተኝታ ሳለ እሱ ወደ እኔ በምቶ ሌላ ነገርን ሊያደረግ የፈለገ እጅግ የወረደ ሰው ነውም ስትል ገልጸዋለች። ብዙዎች ይህ ንግግሯን አስገርሟቸዋል፣ አስደንቋቸዋል። ምን አይነት ነገር ውስጥ ብትኝ ነው የልጅሽም ባለቤት በዚህን ያህል በወረደ ቃል እምትገምችው? እሱን እናውቀዋለን። እንደዚህ አይነት ነገር የሚያረግ ግለሰብ አይደለም። እንዴትስ ብትጠዩው እንዴትስ ልጅሽን ሳምሪን ባትፈልጊያትና ሞራሏን መጉዳት ብትፈልጊ ነው እንደዚህ አይነት ወሬን ሚዲያ ላይ መጥተሽ ያወራሹ? እያሉ ብዙዎች ሲናገሯት ተመልክተናል። የፋኒና ሳምሪ ወዳጆችም ሁለቱ መሃል ክፍተት እንዲፈጠር በተለያዩ አካላቶች እየተሰራ ይገኛል። እናቷ ጂጂ ኪያም እንደዚ አይነትና የማይገቡ መልእክቶችን በማስተላለፍ ጭምር ፋኒን የማይገባ ስም በመስጠት ከልጇ ከሳምሪ ጋር ለማረቅ ያሰበችው ከባድና ወሳኝ ንግግር ነው። እባካችሁ ለእንደዚህ አይነት ነገር ክፍተት አትፍጠሩ፣ ፍቅራችሁንም ቀጥሉ ሲሉ ለሁለቱ ጥንዶች መልእክት ያስተላለፉም ግለሰቦች ነበሩ። ጠቅለል ባለመልኩ ፋኒና ሳምሪ ከሰሞኑ እጅግ ከባድ የተባለ ነገር እያሳለፉ እንዳሉ መገመት አይከብድም። በአጠቃላዩ ስለ ጥንዶቹ ስለ ሳምሪና ፋኒ መለያየታቸው እየተወራው ስላለው ሁኔታ እንዲሁም ስለ ቤተሰባዊ ጉዳያቸው በጋራ ሁለቱም በዩቲዩብ ቻናላቸው መጥተው ቪዲዮ ሰርተዋል። ይህ ቪዲዮዋቸውም እጅግ ብዙዎችን በድጋሜ እያነጋገረ ይገኛል። ፋኒ እና ሳምሪ በጋራ በሰሩት ቪዲዮ ተለቅ ያለ ነጥብን አንስተዋል። በተለይ ስለነሱ ተለያይተዋል እያሉ ስለሚያወሩ ሰዎች እባካችሁ፣ በማይመለከታችሁ አትግቡ፣ ፈጣሪ አምላክ ያጣመረውን ማንም አይለየውም በማለት ሳምሪ ስሜታዊ ሆና ስትናገር የሚያሳይ ቪዲዮም ተለቋል። በዛ ንግግሯም ብዙዎች ሲናገሯት ተመልክተናል። እናትየውም ልጅየውም ተመሳሳይ ባህሪ አላቸው። የእናቷን ገመና ለመደበቅ ስለሌላ ሰው ማውራት ነው የጀመረችው። ቤተሰባዊ ጉዳያቸውን ወደ ሚዲያ ማምጣታቸው ሳያንስ ተመልካችን በዚህን ያህል ደረጃ መናገርና እናንተ በማይመለከታችሁ አትግቡ ብሎ መልእክት ማስተላለፍ ምን የሚሉት ነው? ሳምሪ እባክሽ ተረጋጊ፣ የእናትሽን ጸባይም እያሻ ቲጂ ወይስ ድሮም ሳናውቀው ኃይለኛ ነሽ ወይስ ሲሏትም የተለያዩ ኮሜንቶች ሲያደርሷት የነበሩ ግለሰቦች ነበር። በጠቅላላው ግን ፋኒና ሳምሪ በነበራቸው የዩትዩብ ቆይታ ጠቅለል አድርገው ሊናገሩ የፈለጉት ፋኒ የመጀመሪያውን ቪዲዮ ለጂጂ ኪያ የሰራውን መልእክት አስመልክቶ እሱ በግሉ ብቻውን መስራት አስቦና አቅዶ ቪዲዮን እንደሰራው በጋራ ሆነው መግለጫ ሰጥተዋል። ሳምሪ ይህም ቪዲዮ እኔ በሚሰራበት ጊዜ እኔ አልነበርኩም፣ ራሱ ሰርቶን የለቀቁት ከዛም ነው የተመለከትኩት ስትል ስለ ጉዳዩ ጠቅለል አድርጋ ተናግራለች። ከዛ ውጪ ሁሉም ጉዳይ የተያዘው በህግ ነው፣ የጊዜ ጉዳይ ነው፣ ሁሉንም ህግ ይፈተዋል ስትል ጠቅለል አድርጋ ተናግራለች። በደፈናው ግን ሳምሪ ደግማም ደጋግማም ልታስተላልፍ የፈለገችው መልእክት አንዳንድ ሰዎች የማይገቡ ቪዲዮዎችን በእኛ እየሰሩ ተለያይተዋልም እያሉ ስለሚያወሩት ወሬ እኔ ልሰማቸው አልችልም። እንደዚህ አይነት ጉዳይንም አላዳምጥም። ሲጀመር ጊዜ የለኝም። ብዙ ጊዜንም ማጠፋው በትምህርት በኑሮ በስራ ነው። አልፎ አልፎ ግን እንደዚህ አይነት ቪዲዮዎችን ከፍቼ በምመለከትበት ጊዜ እጅግ ያበሳጨኛል፣ ያናድደኛል። እባካችሁ በማያገባችሁ ነገርም አትግቡ ለማለት እፈልጋለሁ ስትል መልእክቷን አስተላልፋለች። አጠቃላይ ስላሉት ሁኔታዎች ስለተገለጹት ገለጻዎች ብዙ አስተያየቶች ደርሰዋቸዋል። ብዙዎች ፋኒና ሳምሪ የሰሩትን ቪዲዮ ተመልክተው ሳምሪን እንዲህ ሲሉ ተመልክተናል። ፋኒን እስቲ ተመልከችው፣ እድልም ስጭው፣ እንዲያወራም ፍቀጅለት። አንቺ ብቻ ነሽ መልስ እየሰጠሽ ያለሽው። በተለይ ደግሞ የእናትሽን ገመና ደብቀሽ የምትናገሪው ስለተመልካች እንዲሁም አንዳንድ ግለሰቦች ስላደረሷችሁ አስተያየት ነው። ይህ ልክ አይደለም። መጀመሪያ መውቀስ ካለብሽ መውቀስ መጀመሪው ከእናትሽ መሆን አለበት ሲሉ ተደምጠዋል። በሌላ በኩል ፋኒ በሰራው የመልስ ምት በተለይ በቀደም እሱኔ ሌላ ነገር ሊያረገኝ ነበር ብላ ጂጂኪያ በተናገረችው ንግግር እጅግ ሁለቱም እንዳዘኑ ተናግሮ ፋኒ ይህን መልእክቱን አስተላልፏል። እኔ ምን ማለት እንዳለብኝ አላቅም። ጉዳዮቹ ሁሉ እየተካረሩ ነው የመጡት። እኔ ለአሁን ሳይሆን የምጨነቀው ወደፊት ልጆቻችን ሲያድጉስ ይህን መረጃ ምን ብለው ይሰሙታል። ሚዲያ የሚይዘው ነገር የማይለቅ ነገር ነው። በዚህን ያህል ደረጃ የተናገረችው ንግግር እጅግ እጅግ አስከፍቶኛል። ምን ማለት እንዳለብኝ ራሱ ግራ ገብቶኛል ሲል አጠቃላይ ከሰሞኑ ስላሉት ጉዳዮች ተናግረዋል። በዛም አለ በዚህ ሳምሪና ፋኒ አንድ ላይ መሆናቸው ግን በቪዲዮቸው ላይ መመልከት ችለናል። ሁለቱም በአንድ ላይ ተመልሰዋል። ሳምሪም ትንሽ አንዳንዴ ልንረዳት ይገባል፣ እሷ እያሳለፈችበት ያለው ሁኔታ ከባድ ነው። እባካችሁ እሷንም ስሜቷን አትጉዱት፣ ምንም ቢሆን እናቷ ነች። ሲሉም የተመለከትናቸው ሰዎች አሉ። አሁንም በሚዲያችን ደግመን ደጋግመን መናገር የምንፈልገው ለዚህ ቤተሰብ ፍጹም ፍቅር፣ ፍጹም ሰላም እንዲያመጣላቸው ከልብ እንመኝላችኋለን። በሌላ በኩል የሳምሪ የአባቷ ዘመድ ነኝ የቅርብ ሰው ነኝ መረጃዋለኝ ያለች ግለሰብ ደግሞ ስለ ሳምሪ እንዲህ ብላለች። ሳምሪ ወደ ኢትዮጵያ መታ በነበረበት ቅጽበት ከባለቤቷ ከፋኒ ቤተሰቦች ጋር ነው እንጂ ጊዜ የምታሳልፈው ከቅርቧ ከሆኑት ከአባቷ ዘመዶች ካሳደጓት ዘመዶች ጋር ራሱ በቅጡ አልተጠያየቀችም፣ ቤታቸው ሄዳም አልጠየቀችም ስትል ስለዚሽ ግለሰብም ስትናገር ተመልክተናል። ዳሩ በተለያዩ ቦታዎች ሳምሪ ወቀሳና ትችት እየበዛባት ይገኛል። እውነት ቤተሰቦቿንም መውደድ አለመውደዷን እሷ ራሷ ነች የምታውቀው። እውነትም የሚባሉት አሉባልታዎች ሁሉ እሷን ይገልጿታል ማለት አይቻልም። ሳምሪ እንኳን ላሳደጓት የአባቷ ዘመዶች ሳይቀሩ ከፋኒ ከቤተሰቦቹ ጋር ሁሉ ተስማምታ በፍቅር ሆና ቪዲዮ የምትሰራ ግለሰብ ነች። የአባቷን ዘመዶች ወደ ሚዲያ ማምጣት አብራቸውም ጊዜ ስታሳልፍ ቪዲዮ ላይ መቅረጽ አትፈልግ እንጂ የተለያዩ ጊዜያቶችን ከነሱ ጋርም ታሳልፍ ይሆናል ብለን እናስባለን። ሳምሪ በዚህ በሚባለው ደረጃም ክፉነቷን እኛ ሚዲያ ላይ አላየንም። እስካየነው ድረስ እጅግ ትሁት፣ ቀለል ያለች ከባለቤቷም ጋር ጥሩ ጊዜያቶችን የምታሳልፍ በብዙ ሰዎች ደግሞ የሚወደዱ ጥንዶች እንደሆኑ እስከ ሚዲያ እስከምናቃቸው ድረስ መመስከር እንፈልጋለን። ሰላሙን ሁሉንም ፈጣሪ አምላክ እንዲያመጣላቸው እንመኝላቸዋለን። ጠቅለል ባለመልኩ ይዘንላቸው የመጣ ነው። ከሰሞኑ ወዲያ ወዲ ሲሉ ከቆዩት ጉዳዮች መካከል ጂጂ ኪያ ልጇ ሳምሪ እንዲሁም ባለቤቷ ፋኒን የሚመለከቱ መረጃዎች ነበሩ። በሌሎች ቪዲዮዎቻችን እስክንገናኝ ድረስ ሰላሙን ሁሉ ተመኘሁላችሁ። ሰላም።